ሰላም ሰላም፣ እድሜ የተከበራችሁ የቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁልን? ሰላም ለን። እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ ቤተሰብ፣ ደሞ ነባር ሆናችሁ ደሞ ላይክ ነው ማለት ነው ነበር ደግሞ በክፍል ስልሳ አምስት ይችላል ይመጥቻለሁ ማለት ነው ልጆች ዬ እና አደይ ወደ ክፍለ ሀገር እንደሄደች ከእናቷ ጋር እንደተገናኘች ከእናቷ ጋር ተገናኝታ ሳታበቃ ደግሞ አባቷ እያፈላለጓት እንደሆነ የማትፈልገው ሰው ለማትፈልገው ሰው ሊድሯት እንደፈለጉ ሰምታ ነበር ማለት ነው ልጆች። እና በድንገት አሱ እንደዚህ እየተባለ ነው። እማዬ አደይ አባቷ መጥተዋል እየፈለጋት ነው። እና ነጫኔ እና አልልኝ መጥተው ስለነገሯ ለአባታቸው አሁን አባትሽ እየመጣ ነው። ለአደይ አንድ ቤት ዘግታችሁ ጠበቁልኝ። ከዛ የማደርገው ራሴ ያውቃለሁ ብለውኛል ሲል ተጨንቀው ወደ ሌላ ቦታ ይዘዋት ወጡ ማለት ነው። ለአዴ አባቷ እንዳያይዋት ማለት ነው። ወጡች እና በዛ ደግሞ በአዴ ቦታ ተተክታ እንደተተካች ሰራተኛ ሆና እየሰራች እንደሆነ ባለፈው ተናግረን ነበር። ዛሬ ደግሞ ቤት እያጸዳች እያለ ለምለም እና ላምተው እንዴ እኔ ላምም እኔ ላምም ቤዛ ሰራተኛ ሆንሽ? አለቻት። አዎ፣ ምን ነው ባለሽ ፊት እንዳ በጥፍ እንዳናጠናግርሽ ዝም በይኝ አለቻት። እየሳቀች ማለት ነው እየሳቀች። ምን ነው አዝናለው ሲል ላ ምን ነው ምንድን ነው የሚያሳዝነው? ሰራተኛ መሆን ያሳዝናል እንዴ? አለችው። ልል ቅናተኛ ስለሆነች የልል ቅናት በጣም ነው ደስ የሚለኝና እኔ የኔ ነበር። በጣም ጅግና፣ በጣም የምትመችኝ ተዋናኝ ከዛ የባረኩ እንደዛ ብሎ ሊያቅ ፋስትል ኤላ ብላ እጁ ከአንገቷ አነሳችበት፣ ማለት ነው። እንደዚህ እያሉ እያለ የባረኩ እናት መጡ። ምን ነው አንቺ አታብረም ትንሽ ሰራ እንግዳ በትጠርቅ ያለሽ እንዴ አሏት፣ ማለት ነው። እና ምን እንዳድርግ፣ አታብረም ሌላ ስራ የለ። ሌላ ስራሽ ስሬ እንግዳ ከሄደ በኋላ ታጸያለሽ አሏት። እንደዛ ስለዋት ሄደች ማለት ነው። ከዛ ቡና ፊላቸው አለቻት። እንዴ ችግር የለው ማቄ፣ እኔ አፈላለሁ ስትል ለምለም፣ አይ አይሆንም፣ አንቺማ እንግዳ ነሽ ተባረኪ ልጄ፣ አንቺማ እንግዳ ስለሆንሽ እሷ ናት የምታፈላው ሲለው፣ አይ ኤላ፣ ምናለ አይ፣ እንግዳ ኳ አይደለችም አዲ ይጽላይ እያለች እኮ አደይ ይዘ ላይ ያለችው እኮ ከያ ፈላጭ ነበር አብሮ ይሰሩ ነበር እንግዳ አይደለም፣ ሲሉ እሺ እንደዛ ከሆነስ ሲሉ ልል ደግሞ ተነስታ ቡና ሰርታ ቆንጆ አድርጋ ስታጠጣቸው፣ እሰይ ይሄኔ ልጅ ይሄኔ በጣም ቆንጆ የሆነ ቡና ነው ያጠጣ ያጠጣችን ተባረኪ ብሎ መረቃት ምን እህናት እናቴ ትንሽ ልወለድልህ እንደ ብለው ሲጠይቁት ላይላ አይ አይደለም ጓደኛዬ ናት አላት። አይዎ እሺ፣ እሺ፣ ልጅ እሺ። ምን ነው ታዲያ ባርኩ ወጣ መጣችሁ ሳ ሲሉ አዎ ባርኩ ነው የነገረን ባርኩ ነው ብሮን ነው የመጣ ነው እንደ እንደ መጣችሁ ባርኩ ነው ነው ሲሉ ከባርኩ እግዚአብሔር ያክብራችሁ ስላከበራችሁ እግዚአብሔር ያክብራችሁ አለ። ማለት ነው የኔ ወዶት። ከዛ ደግሞ የአዴ እናት በጣም ተጨንቀው በጣም ተጨናንቀው ወይ እድሌ፣ ይህ ሰውዬ መቼ ነው ከራሴ የሚወድረው ከራሴና ከራስ ልጆቼ ልጄ እናት ዋናቆት ሳታጣጠም መጥቶ በጠበጠኝ፣ ይህ ሰውዬ ምንድን ነው የሚሻለኝ ብለው እየተቆጡ እየተጨነቁ እያለ ውድሱዬ እይ እየበጣም እየተጨናነቁ አንድ የም ጸሎታቸው እያደረጉ ነው፣ አባቷ እንዳያገኟት ማለት ነው። ውድሱዬ ቤዛ ለምን ም ደግሞ ቡና ስትሰራ ወደ ግሽላ ቤት ስትገባ፣ አንቺ ምን ልትሰሪ መጣሽ? ላገዘሽ ነው። አላገዝሽ ብዬ ስለመጣሁ ትሰደብያለሽ። እንዲያቸው አሁን አሁን ከአንቺ አንቺ ከኔ ጋር ከኔ በታች ነሽ አየሽ ስራው ሰራተኛ መሆን እኮ አየሽ፣ ቀመስ ነው። ምንድነው እንደዚህ የሚያስብልሽ ስለ እኔ? ሰራተኛ አይደለሁም ለጊዜው ነው። እንዴት እንደማሳየሽ አሳይሻለሁ። ስትል በነገራችን ላይ እዚህ ስትዩ በደቂቃ በደቂቃ ነው ቡና ቡና የምትለው። ቡና ሰርተሽ አቅርብላት። ስትል ቤዛ አጭ ራፊ ስርዓት ይኖርሽ። የባረኩናት ናቸው፣ ታከብሪያቸው ይገባል ስትላት ለምለም እንደዛ ብላ እየተጨቃጨቁ እያለ አንቺ አንቺን ጠነኛ አይደለሽም ጠነኛ አትመስልኝም፣ እያለች እያለ ፍቅር መጣል የተባበሩ ሰራተኞች ምንድን ነው እንዴት ነው ሰራ ስትል፣ አይ ለነገሩ ይቼ ኮርስ የወሰደች በስራው ላይ እየቆየች የቆየች ስለሆነች ቆንጆ አድርጋ ታላማምድሻ አለች ስትል አንቺ፣ ለምለም ዝም ማለት አንቺ ዝም በይ በጥፍ እንዳለለሽ አለችት ማለት ነው ቤዛ እንደዚያ ስትላት ምን ነው ከፋሽ? አንቺ ከአሁን በኋላ የኛ ሰራተኛ ነሽ የኛ ሰራተኛ ነሽ አለ ብላ ለታበሽቃት ማከራት ማለት ነው እንዴ? እና እንደዚህ ብላት ፍቅር ከቤት ከቤት ወጣች። እንደዚህ ብላቹ ስትወጣ ለለደሙ ንግባ ይሄ ቡና ሰርታ ሰራርታ አቀራርባ እንድጠቷ አድርጋ ወደ ቤታቸው ተመለሱ። ይሄ አሽ ደሞ የአደይ እናት እየተጨነቁ ስለነበረ አደይና ብርሃኔ ይዞ ወደ ሌላ ቦታ ደብቋቸው ነበርና፣ አደይና ብርሃኔ ለእናታችን እያትህድ እኛ ምንም አንሆንም፣ ለእናታችን አይተህልና ብለው እንደላኩት እሱ ደሞ ሊያያቸው ፈልጎ

እነጫኒ ናቸው እንደዚ ያደረጉት እነጫኒ ናቸው። አደይ ላይ እንድነቃ ያደረጉት አደይ ላይ እንደመጣች ለአባታቸው ነግሮ እንድመጣ አደይን ደግሞ በአንድ ቦታ ዘግቶ እስከሚመጡ እንድጠብቃት እንድቆይ ነው ያሰቡት ይላል። በቃ ሂድ እስኪ ልጄ ሄድ ብለው ላቁት። አደይና ብርሃን ደግሞ ግን እኛ አባት አለን እኛ እኮ አባት የለንም እኮ እኛስ መቼ ነው ስቃያችን የሚያበቃው አባት የሰፈራችን ልጆች እኮ አባት ስላላቸው ማንም የምለካቸው የለ የሚያበሽቃቸው የለ ሴት ስል አሁ እኔም እኮ አባት እንዳለኝ አልቆጥርም አባት እንዳለኝ እኮ እኔ ለእኔም እኮ አስገድዶ ልድረኝ ፈልጎ ነበር እኔ እንቢ አልኩት አንቺም የማን ትይዣለሽ? እህትሽም ትዳር እንዳትይዝ ለእኔ እንድታሳፍረኝ ያደረግሻት አንቺ ነሽ ብሎ ለእኔም ጥል ይዞኛል፣ ብላ ለእህቷ እየነገረቻት፣ ለአሌ እንዴ የደበቃችሁን ጉድ ብዙ ነው። ሌላችሁም እንደዚህ ደርሶብሽ ነበር እንዴ? ለእህቴ አለችት። አዎ እህት አለሜ፣ ለእኔም እንደዚህ ደርሰን አባቴ እንደዛ አድርጎኝ ነበር። አሁን የሰፈር የልጆች ልጆችና እኔ ልዩነት አለን። ምክንያቱ የሰፈሬ ልጆች አባት ስላላቸው ማንም የሚተናኮላቸው የለ፣ ማንም የሚያንቋስራቸው የለ። እኛ ግን የተለያዩ በመስረል እያንቋሻሹ ነው ብላ ነገረቻት። አይዞሽ ሄት ያልፋል። እኔም ከአንቺ መምጣት እፈልጋለሁ። በቃ ሊያገዝሽ ይፈልጋለሁ ከአንቺ መጥቼ ስትል ናቸ ያምሻል እንዲ እናታችንስ ለማንት ተናት ነው የምንሄደው። እኔ ለእናንተ በቂ ነኝ። ሰርቼ እለውጣችኋለሁ፣ አግዛችኋለሁ እናታችን ግን ለማን ትተናት አንድ እናቴ ዘን ለማን ትተናት እንሄዳለን? እሄቲ አለች ማለት ነው ወንድት እዚህ እንደዛ ብለው እየተጫወቱ ያለ አሽነታ አሽነቱ በቃ ነው ተነሱ፣ ተነሱና ወደ ሌላ ቦታ እንቀይራለን ብለው ይዟቸው ሲሄድ ማለት ነው ወንድት እዚህ በድንገት የአደይና የአደይ የአደይ አባት ደግሞ ለነጫኔ ልጅ የታለች